ከአቆምንበት እንቀጥላለን። እንሻአላ ሁላችንም ንያ እንዳንረሳ ሊላሂ ተዓላ ሰአል መደሊሉ ላ ጀዋዚ ኢንትፋዕ ልመይት ብሰደቃ። መደሊሉ ላ ጀዋዚ ኢንትፋዕ ልመይት ብሰደቃ፣ የሞተ ሰው ከሰደቃ እንደሚጠቀም ማስረጃው ምንድን ነው ይላል። የሞተ ሰው ከሞተ በኋላ

ይቋረጣል። አንድ ሰው ከሞተ እሱ የሚሰራቸው ስራዎች ይቋረጣሉ። ኢላ ሚን ሰላስ፣ ሶስት ነገር ሲቀር አሉ። ሶስት ነገር ሲቀር ሁሉም ይቋረጣል። ኢላ ሚን ሰደቀትን ጃሪያ አው ዕልሙን ዩንተፋዑ ቢሂ ወወለድን ሳሊሕን የድዑ ለህ። ሙስሊም ይሄን ዘግበውታል። የማይቋረጥ ሰደቃ ለምሳሌ መስጅድ ሰርቶ ከሞተ እንደዚህም የሆነ ወቅፍ ያደረገው ነገር ካለ ያ ነገር ይጠቅመዋል ማለት ነው። ወይም ደግሞ አው ዕልሚ ይንተፋዑ ቢህ ወይም እውቀትን አስተምሮ ከሞተ ማለት ነው። እነዛ ያስተማራቸው ሰዎች የሚያስተምሩ ከሆነ ለሱ ሸር ይደረግለታል ማለት ነው። አወለዲን ሷልሕ የድዑ ለህ ወይም ሷልሕ የሆነ ልጅ ካለው ጥሩ የሆነ ልጅ ለሱ ዱዓ የሚያደርግለት ከሆነ ይደርሰዋል ማለት ነው። ስለዚህ እነዚህ ሶስቱ ለማገኛ ሰበብ ይሆኑታል ማለት ነው። ለማገኛ ሰበብ ይሆኑታል። ነገር ግን ሰውየው በራሱ የሚሰራቸው ነገራቶች ከሞተ ይቋረጣል ማለት ነው። ማዕናሁ አነ ሀዛ ሚማ የንተፊዑ ብህን ሙስሊም ይህ ነገር ሙስሊሞች የሚጠቀሙበት የሆነ ነው።

እሱ የሰራው ስራና ለሱ ተብሎ የተሰራ ነገር ሲቀር ሁሉም ነገር ይቋረጣል ማለት ነው። ይህ ቁርአን የሚፈለግበት ይህ ነው። ወአለይሰ ሊልኢንሳኒ ኢላ ማሰዓ ለሰው ልጅ የለውም ከሞተ በኋላ ማለት ነው። ከሞተ በኋላ ለሰው ልጅ የለውም ለሱ ተብሎ የተሰራለት ወይም እሱ የሰራው ስራ ቢሆን እንጂ የለውም ማለት ነው። አይ እሱ የሰራውን እንጂ ሌላው ሰው ቢሰራለት አይሆንም የሚል ከሆነ አንድ ሰው ታዲያ ለምን ሶላተል ጀናዛ ትሰጅዳለህ? ብለን እንጠይቀዋለን። ምክንያቱም ሶላተል ጀናዛ ከሞተ በኋላ የሚሰጀድ ነው። የሞተው ሰው ራሱ ተነስቶ አይደለም የሚሰጅደው፣ ሀዩ ነው የሚሰጅድበት። ስለዚህ የማይቻል ቢሆን የማይደርሰው ቢሆን ለምን ይሰጀዳል? ለምን ትሰጅዳለህ? ብለን እንጠይቀዋለን ማለት ነው። ስለዚህ ኢላማ ሰዓ ማለት እሱ

ሶላት አልጀናዛ የሚሰጅዱት እሱ እንዲጠቀም ነው ማረው። ይህን ሰው መልካም ሰሪ ነበር በዛው ላይ ጨምረው። መጥፎ ሰሪ ከሆነ ደግሞ በዛ ነገር አፈው በለው ይቅር በለው እያሉ ዱዓ ነው የሚደረግለህ። ስለዚህ በዛ ይጠቀማል ማለት ነው። ወከዱዓ ኢርራሱል ሰለላሁ ዐለይሂ ወሰለም፣ እንደዚሁም የረሱል የረሱላህ ሰላቱ ወሰላም ዱዓ

እንግዲህ ሶስት ነገር ሲቀር ይቋረጣል ሲባል፣ ከሶስት አንዱ አወለዲን ሷሊህ የድዑ ለህ ነው ያሉት። ዱዓ የሚያደርግለት ልጅ ሷሊህ የሆነ ነው ያሉት። ይህ ማለት ያ ሷሊህ የሆነው ልጅ ዱዓ የሚያደርግ ከሆነ ይደርሰዋል። ከደረሰው የዚህኛው የሞተው ሰው ሥራ አይደለም ማለት ነው። ስለዚህ ይቻላል፣ የተፈቀደ የሆነ ነው ማለት ነው። ወሆ

አይደለም ማለት ነው። ወአንለይሰ ልልኢንሳን ኢላማ ሰዓ የሚለው ሌላው ሰው ለሱ ብሎ ቢሰራለት አይጠቀምም የሚል የለም። ከማ ፊል ሐዲስ ኢዛ ማተል ኢንሳኑ፣ በሐዲስ እንደተነገረን ማለት ነው። ኢዛ ማተል ኢንሳኑ ኢንቀጠዐ ዐንሁ ዐመሉ ኢላ ምን ሰላሰ ብለው በሐዲስ ስለነገሩም ማለት ነው። ስለዚህ አንዱ ለአንዱ ይጠቅማል ከሞተ በኋላ ሐዩ ለሱ ብሎ ቢሰራለት ቁርኣን ቢቀራለት ሰደቃ ቢያደርግለት ሌሎችም ነገራቶች ለሱ የሚጠቅም ነገር ቢያደርግለት ይጠቀማል ማለት ነው። ሌላው አንተ ሰድቂ ሳዕድ ብን ዑባዳ ረድየላሁ አንሁ አን ኡሚሂ አለቲ ማተት። ሌላው ምንድነው? ሳዕድ ብን ዑባዳ ታላቁ ሰሃቢይ እሱ የሰራው ነው። አን ኡሚሂ አለቲ ማተት ስለ እናቱ ማለት ነው። እናቱ ሙታ ነበር ነበርና

እኔ እለሁም ነበረ አላቸው። አም ሃ ሸይ እንተሰደቅቱ ብህ ዐንሃ ለሷ የሆን ነገር ይጠቅማታል። እንዴ ሰደቃ ቢያደርግ አላቸው። ሰደቃ ባረግላት ይጠቅማታሉ ያለት ቃለ ዐለይሂ ሰላቱ ወሰላም። ነዓም፣ አዎ ይጠቅማታል አሉት። እማይጠቅም ቢሆን የማትጠቀም ቢሆን ነአም አይሉም ነበር ረሱል ዐለይሂ ሰላቱ ወሰላም። ስለዚህ ይቻላል። አሁን ይህም ያስይዘን ይቻላል። ሳዕድ ምን አለ? ኡሽሂዱከ አነ ሓጥየን ሚክራር ሰደቀቱን አለይ የሚያፈራው የሆነው አትክልት እሱ ለሷ ሰደቃ ብያለሁ አላችሁ። አንተ ምስክር ትሆናለህ ለዚህ ነገር ያንን የሚያፈራ የሆነውን አትክልቱን ያንን ለሷ ሰደቃ ብያለሁ አለ። ወማ ፈዓለሁ ሳዕድ ብን ዑባዳ ለይሰ ምን ፍዕል ኡምሚሂ ሳዕድ ብን ዑባዳ ያ የሰራው እናቱ የሰራቸው አይደለም በዛ ነገር ትጠቀማለች አሉ። ወረሱሉ ሰለላሁ ዐለይሂ ወሰለም ቃለ ለሁ ነዓም አይ ይበርሳል። እንደዚሁም የሆነን ብር ሰጥቶ የዚህን የብር ሰዋብ ለሱ አድርግልኝ ብሎ ቢል ያ ይደርሰዋል ማለት ነው። በደንብ አድርገን መረጃዎችን መያዝ አለብን። ምክንያቱም አንድ ሰው ሞቶ የሞተ ሰው ደግሞ ከሞተ በኋላ መጠቀም አይችልም ብለን ልንደናገር አይገባም ማለት ነው። ምክንያቱም ይህን ሁሉ መረጃ እያየን ነው። ራሱ ይሄ የሞተው ሰው አይጠቀምም ብሎ የሚለው ሰው ራሱ ይሰራል። ምን ሰላተል ጀናዛ ይሰይዳል። ይሄን ሰው ማረው እያለ ነው እዛ ላይ የሚለው። ታዲያ ከሞተ በኋላ የማይጠቅመው ከሆነ ለምን ሰላተል ጀናዛ ይሰይዳል? ለምንስ ዱዓ ያደርግለታል? ይህን ሰው ማረው፣ መልካም ሰራ ከሆነ በዛው ጨምር፣ መጥፎ የሚሰራ ከሆነ ፈተጃወዝ አንሁ ከሱ ይቅርበለው፣ ማረው፣ ቀብሩን አስፋለት እያለ ነው ዱዓ የሚያደርገው። ታዲያ የማይጠቅመው ከሆነ ለምን? ስለዚህ የሞተ ሰው ባለው ይጠቀማል ማለት ነው፣ ሰደቃ ቢደረግለት። ስለዚህ ማንም ቢሆን ለምሳሌ የሚያቀው ወይም ደግሞ አንድ ሼክ ከሞተ ሙእሚን የሆነ ወንድሙ ሙእሚን የሆነች እህት ከሞተችበት ፋቲሐን ይቅራ፣ ቁርአን ይቅራ። አላህ ሊምራቸው ብሎ ማለት ነው። የሚያቀውም ቢሆን የማያቀውም ሙእሚን ከሆነ ፋቲሐን ይቅራ። እንደዚሁም ከቤተሰቦቻችን ሲሞቱ ማለቀስ አይደለም፣ ለነሱ ማለቀስ ካይሆን የሚጠቅማቸው ቁርአን መቅራት፣ ሰደቃ ማድረግ፣ ገንዘብ የተበደሩ ካለ ያንን መስጠት ነው፣ ያንን መክፈል።